ሰላም፣ ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ አምስት 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። እነ አረጋ ከበደ በባህር ዳር በጠሩት ሰልፍ ላይ በጣም ትንሽ ህዝብ ብቻ መገኘቱ ተገልጿል። አፋብሃ በጎንደር ቀጠና ከፍተኛ ድል ያስመዘገበበትን ውጊያ እያካሄደ ነው። ዝርዝር የጦር ግንባር መረጃ አለን። በሲዳማ ክልል መፈንቅለ መንግስት ለማካሄድ ጥረት አድርገዋል የተባሉት ባለስልጣን ያለመከሰስ መብታቸው ተነስቷል። የአዲስ አበባ ከተማ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 እነ አረጋ ከበደ በባህር ዳር በጠሩት ሰልፍ ላይ በጣም ትንሽ ህዝብ ብቻ መገኘቱ ተገለጸ። የብልጽግናው አገዛዝ የአማራን ህዝብ ከራሱ ክፋይ ከፋኖ ለመለየት በርካታ መንገዶችን ተጉዟል። ብዙ አማራጮችን ተጠቅመዋል። ሆኖም ለአማራ ህዝብ ህልውና የሚታገለውን ፋኖን ከአማራ ህዝብ መለየት አልተቻለውም። ይባሱንም የአማራ ወጣት በየዕለቱ ወደ ፋኖ እየተመመ፣ ሰራዊቱ ትጥቁን ይዞ ፋኖን እየተቀላቀለ ብልጽግናን አቅሉን አስቶታል። ታዲያ በሰልፍ በዶክመንተሪ ዘገባዎችና በፋኖ ስም በአደራጃቸው ዘራፊዎች ያልተሳካውን የአማራን ህዝብ ከፋኖ የመለየት እንቅስቃሴ በሌላ መንገድ ለማሳካት ሞክሮታል። ሃይማኖታዊ ተቋማት ፋኖን አወገዙ፣ መንግስት ለሰላም ጥሪ ያቀረበ በሚል በዛሬው ዕለት ሰልፍ ጠርቶ ነበር። ሰልፉን ለመከወን ከሰሞኑ ጀምሮ በሴፍትኔት የተደራጁ ሰዎችን፣ ካድሬዎችንና ከየቦታው የተጠሩ የሃይማኖት አባቶችን ሰብስቦ ሰልፉን ለማካሄድ ሞክረዋል። በዚህ ሰልፍ ላይ ሼህ ሐጂ ኢብራሂም ቱፋ፣ አቡነ አብርሃም፣ ኡስታዝ አቡበከር አደምና ሌሎች የሃይማኖት አባቶች ተገኝተዋል። የሚያሳዝነው ደግሞ እኚህ የምዕመኖቻቸው በድሮን መጨፍጨፍ በ ከባድ መሳሪያ መገደል የሴቶች መደፈር ሊያሳስባቸው የሚገባቸው የሃይማኖት አባቶች የዚህን ጭፍጨፋ መሪ አረጋ ከበደን የሰላም ሰው ሲሉ ሸልመዋል። በሰልፉ ላይ በርካታ ሰዎች እንዲገኙ ጥሪ የተደረገ ቢሆንም ፋኖ ያሳለፈውን ማሳሰቢያ ተከትሎ የባህር ዳር ህዝብ አልተገኘም። የተገኙት ጥቂት ሰዎችም በሴፍትኔት የተጠረነፉና ሆዳደር ካድሬዎች መሆናቸው ታውቋል። ይህን ሰልፍ አስመልክቶ ምላሽ የሰጠው የፋኖ አመራሩና የጎጃም ቀጠና ፋኖ ወታደራዊ አማካሪ ፋኖ ማንችሎት እሱ ባለው ባህር ዳርን ስትሰለፍ እናውቃታለን ህዝባችን ያመነበትን ነገር ለመደገፍም ሆነ ያላመነበትን ነገር ለማውገዝ ስሜቱን በድጋፍም ይሁን በተቃውሞ ለመግለጽ ሲፈልግ ከአባይ ማዶ ኮበል እስከ ድባንቄ የተዘረጉ ረጃጅም ትዕይንት ጎዳናዎች የቅርብ ጊዜ ትውስታችን ናቸው ብለዋል። ከእነዚህ ማዕበል ሰልፈኞች ጀርባ የነበረው አመክንያውም ህዝባዊነት ነበር ያለው ወታደራዊ አማካሪው፣ ዛሬ ህዝባችን የጨፍጫፊውን ስርዓት በዝምታ ድምፅ በማውገዝ ላደረገው የፋኖ ድጋፍ እንደ ሁልጊዜ ሁሉ ዛሬም ከልብ እናመሰግናለን ሲል ገልጸ ገልጿል። እኛ ልጆቻችሁ የደደረ ወታደራዊ ኃይል ግንባታ ላይ ስንሆን የአብይን ጨፍጫፊ ስርዓት እንደምናስወግደው ልናረጋግጥላችሁ እንወዳለን ብለዋል። ከአገዛዙ ጋር ህብረትን የፈጠራችሁ እጅግ በጣም ጥቂት ወገኖቻችን ላበቃለት ስርዓት ማሸርገዱን እንድታቆሙ ወንድማዊ ምክርን እንለግሳለን ብሏል አርበኛው። አፋብሃ በጎንደር ቀጠና ከፍተኛ ድል ያስመዘገበበትን ውጊያ እያካሄደ ነው። ከሳምንታት በፊት የአማራን ትግል ሙሉ በሙሉ በመክዳት ለአገዛዙ ያደረው ጸዳሉ ደሴ ከዚህ ቀደም ከህዝቡ ዘርፎ ባንክ አስቀምጦት የነበረው ገንዘብ በአገዛዙ ታግዶበት ነበር። ጸዳሉ ከመከላከያ ጋር ተሰልፎ ፋኖን ከወጋ ገንዘቡ እንደሚለቀቅለት ቃል ተገብቶለት ዘመቻ የጀመረ ቢሆንም ነገር ግን በርካታ ጓዶቹን አስገድሎ ወደ አዲስ ዘመን ከተማ መሸሹ ተሰምተዋል። ግለሰቡ እጃቸውን ከሰጡ ግብረ አበሮቹ ጋር በመሆን ከመከላከያ ሰራዊት ጋር ተቀናጅቶ በፋ ፋኖ ላይ ውጊያ ከከፈተ የታገደበት ገንዘብ እንደሚለቀቅ ቃል የተገባለት ሲሆን በዚህም ባካሄደው ውጊያ ከባድ ኪሳራን ተከናንቦ ወደ አዲስ ዘመን ከተማ መፈርጠጡ ነው የተነገረው። በዚህም ያለፉት ሁለት ቀናት የዞኑ አስተዳደር ከዞኑ ኮማንድ ፖስት አመራሮች ጋር በመሆን አቶ ጸዳሉ ፋኖን ለመውጋት ያካሄደውን ዘመቻ የገመገመው ሲሆን አመርቂ ስራ አልሰራህም እንኳን ገንዘብ ሊለቀቅ ይቅርና የአንተ ጉዳይም አጠያያቂ ነው የሚል ምላሽ እንደተሰጠው ታውቋል። በሌላ የአውደ ግንባር መረጃ የአፋ ባሃ በጎንደር ቀጠና መይሳው ካሳ ሁለተኛ ኮር ላለፉት አምስት ቀናት በተከታታይ ባደረገው ትንቅንቅ ከፍተኛ አዛዦችን ጨምሮ በርካታ የአገዛዙ ወታደሮችን መግደሉ ተሰምተዋል። የፋኖ አባላቱ በአይማ ወንዝ በቋራ አባይ ዳርና በሙር ቀጠና ላለፉት አምስት ቀናት ባደረጉት ትንቅንቅ በሰሜን ምዕራብ እዝ አምስት መቶ አምስተኛ ኮር ስር በሚገኘው የዘጠና ስድስተኛ ክፍለ ጦር ከፍተኛ ወታደራዊ አዛዦችን ጨምሮ በርካታ የክፍለ ጦሩ አባሎቹን በመግደል ነው ድል የተጎናጸፉት ተብሏል። በውጊያው ከተገደሉት የዘጠና ስድስተኛ ክፍለ ጦር አዛዦች መካከል የሌተናል ኮረኔልና የሻለቃ አለቃ ማዕረግ ያላቸው ሁለት አዛዦች፣ የመቶ አለቃ ማዕረግ ያላቸው አምስት አዛዦችና ሶስት የሻምበል መሪዎች እንዲሁም ሌሎች መስመራዊ የጦር መኮንኖች እንደሚገኙበት የተነገረ ሲሆን በተጨማሪም አምስት ተሽከርካሪ ሙሉ ወታደር ሙትና ቁስለኛ ተደርጓል ነው የተባለው። በዚህ አውደ ውጊያ በጠላት ላይ ከባድ ጥቃት በመሰንዘር ታላቅ ድል የፈጸሙት አፋብሃ በጎንደር የመይሳው ካሳ ሁለተኛ ኮር ሰራዊት በአሁኑ ሰዓት ቋራንና አካባቢውን በቁጥጥራቸው ስር ማድረጋቸው ታውቋል። በሌላ በኩል በማዕከላዊ ጎንደር እንፍራዝ አቅራቢያ በተፈጸመ ሽምቅ ጥቃት አንድ ፓትሮል ሙሉ ወታደር ከነ ተሽከርካሪው መውደሙ ተሰምተዋል። በአፋ ባህ በጎንደር ቀጠና ዳግማዊ ቴዎድሮስ አንደኛ ኮርስር በሻለቃ አዛዥ የሚመራ የፋኖ ኃይል በማዕከላዊ ጎንደር እንፍራዝ አቅራቢያ ዛሬ ሰኔ 5 2017 ዓ.ም ከቀኑ 9 ሰዓት ተኩል ላይ በፈጸመው ደፈጣ ጥቃት አንድ ሙሉ ፓትሮል ያገዛዙ ወታደርን ከነ ተሽከርካሪው ዶጋመድ ስለማድረጉ ከአፋ ባህ በጎንደር ቀጠና ህዝብ ግንኙነት መምሪያ ያገኘ ነው መረጃ ያመለክታል። ተገኝተዋል በማዕከላዊ ጎንደር እንፍራዝ አቅራቢያ በተፈጸመ ሽምቅ ጥቃት አንድ ፓትሮል ሙሉ ወታደር ከነ ተሽከርካሪው መውደሙ ተሰምተዋል በሲዳማ ክልል መፈንቅለ መንግስት ለማካሄድ ጥረት አድርገዋል የተባሉት ባለስልጣን ያለመከሰስ መብታቸው ተነሳ። የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በክልሉ መንግስት ላይ በተደጋጋሚ መፈንቅለ መንግስት ለማካሄድ ጥረት በማድረግ እንዲሁም በህገወጥ የጦር መሳሪያ ግዢና ዝውውር ተባባሪነት ተጠርጥረው ያለመከሰስ መብታቸው ተነስቷል ተብሏል። የሲዳማ ክልል ምክር ቤት የክልሉ ከፍተኛ ባለስልጣን የሆኑትን የምክር ቤት አባል ያለመከሰስ መብት ያነሳው ዛሬ ሐሙስ ሰኔ አምስት 2017 ሰባት ዓመተ ምህረት ባደረገው አስቸኳይ ጉባኤ ነው። በአስቸኳይ ጉባኤው በክልሉ ካሉ ተጽዕኖ ፈጣሪ ባለስልጣናት አንዱ የሆኑት አቶ ዓለማየሁ ያለመከሰስ መብታቸው እንዲነሳ የውሳኔ ሀሳብ እንደቀረበ የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ባወጣው መረጃ አስታውቋል። ያለመከሰስ መብታቸው እንዲነሳ የውሳኔ ሀሳቡ የቀረበባቸው አቶ ዓለማየሁ ከሲዳማ ክልል ምስረታ አንስቶ በክልሉ ከፍተኛ ኃላፊነት እርከን ላይ የቆዩ ናቸው። የውሳኔ ሀሳቡን ያቀረቡት በክልሉ ፍትህ ቢሮ ኃላፊ አቶ ማቶ ማሩ ሥልጣኑ የተጠረጠሩት በኃላፊነት ላይ ያሉ ፈጽመዋቸዋል ከተባሉ የወንጀል ድርጊቶች ጋር በተያያዘ እንደሆነ ተገልጿል። አቶ አለማየሁ ከተጠረጠሩባቸው የወንጀል ድርጊቶች መካከል የክልሉ ሰላምና ጸጥታ ቢሮ ኃላፊ ሆነው ሲመሩ በነበሩበት ጊዜ ስልጣንን ያለ አግባብ በመጠቀም ግለሰቦችን በግፍ አስሮ ማሰቃየት የሚለው ይገኝበታል። የታሰሩ ግለሰቦችን ለማስለቀቅ ከፍተኛ እጅ መንሻ መቀበልም ባለስልጣኑ የተጠረጠሩበት ሌላኛው ድርጊት ነው። የሰላምና ጸጥታ ቢሮ ኃላፊ ህገወጥ የአደንዛዥ እጽ ዝውውር ፈቃድ መስል እንዲሁም ህገ ወጥ የጦር መሳሪያ ግዢና ዝውውር እንዲካሄድ መፍቀድ የሚሉ ውንጀላዎች ቀርበውባቸዋል። የግሉን ጥቅምን መሰረት በማድረግ በክልሉ ውስጥ ህገ ወጥ የኮንትሮባንድ ንግድ እንዲስፋፋ ማድረግ የሚለው በፍትህ ቢሮ የቀረበ ሌላኛው ጥርጣሬ ነው። አቶ አለማየሁ በክልሉ መንግስት ላይ መፈንቅለ መንግስት ለማድረግ በመጣር እንደተጠረጠሩ የኮሚኒኬሽን ጉዳዮች ቢሮ አስታውቋል። የሰላምና ጸጥታ ቢሮ ኃላፊው በተደጋጋሚ በክልሉ መንግስት ላይ መፈንቅለ መንግስት ለማካሄድ ጥረት ሲያደርጉ እንደነበር የፍትህ ቢሮ ኃላፊው አቶ ማቶ ገልጸዋል። ሲዳማ ክልል በከፍተኛ ባለስልጣን ከኃላፊነት አንስቶ በወንጀል ድርጊቶች ተጠያቂ ሲያደርግ የመጀመሪያው አይደለም። የአዋሳ ከተማ ከንቲባ የነበሩት አቶ ጸጋይ ቱኬ ሐምሌ 2015 ዓ ም ከኃላፊነት ከተነሱ በኋላ በቁጥጥር ስር ውለው ተከሰዋል። በሲዳማ ክልል ውስጥ ከፍተኛ የሆነ የስልጣን ሽኩቻ እንዳለ ይነገራል። በአካባቢና በዝምድና የተሳሰረው የስልጣን እርከን አሁን ላይ መጠፋፊያ ሆኗል። እንዲሁም የብልጽግናን አገዛዝ በሚያሳይ መልኩ በክልሉ ስርዓት አልበኝነት ሙስና

የአዲስ አበባ ከተማ ሰበር ሰሚ ችሎት የጋዜጠኛ ተስፋለም ወልደየስ የዋስትና መብት እንዲከበር አዘዘ። የአዲስ አበባ ከተማ አስተዳደር ሰበር ሰሚ ችሎት የኢትዮጵያ ኢንሳይደር የበይነ መረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋ ተስፋለም ወልደየስ የዋስትና መብት ላይ ፖሊስ ያቀረበው አቤቱታ ላይ ውሳኔ አስተላልፈዋል። የሰበር ሰሚ ችሎቱ የፖሊስን ማመልከቻ ጭብጥ ከመመልከቱ በፊት የቀረበለት ጉዳይ ይግባኝ ያስቀርባል ወይስ አያስቀርብም የሚለውን ዛሬ ጠዋት መርምሯል። በዚህም ሰበር ሰሚ ችሎት ባሳለፈው ውሳኔ የፖሊስን ማመልከቻ ውድቅ በማድረግ የስር ፍርድ ቤቶች የሰጡትን ውሳኔ አጽንተዋል። ጋዜጠኛ ተስፋለም ወልደየስ ለሶስተኛ ጊዜ የዋስትና መብቱ ተረጋግጦለታል። ይሁንና ይህ ዜና እስከተጠናከረበትና መግለጫም እስከወጣበት ሰዓት ድረስ ከእስር አልተፈታም። በአዲስ አበባ ከሚገኘው ጊዮን ሆቴል ቅጥር ግቢ ውስጥ ሲቪል በለበሱ የጸጥታ ኃይሎች እሁድ ሰኔ 1 2017 በቁጥጥር ስር የዋለው ተስፋለም ወልደየስ በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት የቂርቆስ ምድብ ችሎት በ15 ሺህ ብር ዋስትና ከስር እንዲፈታ የወሰነው ሰኔ 3 2017 ነበር። መርማሪ ፖሊስ ለአዲስ አበባ ከተማ ይግባኝ ሰሚ ፍርድ ቤት ለጋዜጠኛ ተስፋለም ወልደየስ የተፈቀደው የዋስትና መብት ላይ ያቀረበው ይግባኝ ትናንት ሰኔ 4 2017 ተቀባይነት አላገኘም። የይግባኝ ሰሚ ችሎቱ ለሁለተኛ ጊዜ የጋዜጠኛ ተስፋለምን የዋስትና መብት በድጋሚ አክብሮለታል። የአዲስ አበባ ከተማ አስተዳደር ሰበር ሰሚ ችሎት ዛሬ ሐሙስ የተሰየመው የይግባኝ ሰሚ ፍርድ ቤቱ ውሳኔ የህግ ስህተት አለበት በማለት ፖሊስ አቤቱታ ማቅረቡን ተከትሎ ነበር ነበር። የፖሊስ ይግባኝ አቤቱታ ያስቀርባል ወይስ አያስቀርብም የሚለውን የመረመረው የአዲስ አበባ ከተማ አስተዳደር ሰበር ሰሚ ችሎት አያስቀርብም የሚል ውሳኔ አስተላልፈዋል። በተጨማሪም የስር ፍርድ ቤቶች የጋዜጠኛ ተስፋለም ወልደየስን የዋስትና መብት እንዲከበር መፍቀዳቸው መሰረታዊ የህግ ስህተት ያልተፈጸመበትና ህግን የተከተለ ሆኖ ስላገኘው ውሳኔዎቹ እንዲጸኑ ትእዛዝ ሰጥቷል። ሶስቱም ፍርድ ቤቶች ያስተላለፉት ውሳኔ ይህ መግለጫ እስከወጣበት ሰዓት ድረስ በፖሊስ አልተተገበሩም። ሀቅ ሚዲያ እና ኮሚኒኬሽን ፖሊስ በ ፍርድ ቤቶቹ የተላለፉትን ትዕዛዞች በማክበር ጋዜጠኛ ተስፋ ለሞልደየስ በተከበረለት ዋስትና መሰረት ከእስር እንዲፈታ በአጽንኦት ጥሪውን ያቀርባል። ከ240 በላይ ሰዎችን አሳፍሮ ወደ ለንደን እየበረረ የነበረ የህንድ አውሮፕላን ተከሰከሰ። በህንድ ከ240 በላይ መንገደኞችን ይዞ ወደ ለንደን ለመብረር የተነሳ አውሮፕላን በጥቂት ደቂቃዎች ውስጥ ከአውሮፕላን ማረፊያው አቅራቢያ ተከስክሷል። በምዕራብ ህንድ ከምትገኘው አህመድ አባድ ከተማ ተነስቶ በረራ የጀመረው አውሮፕላኑ በለንደን ወደሚገኘው ጋትዊክ አውሮፕላን ማረፊያ የሚበር ነበር ተብሏል። የአውሮፕላኑ ባለቤት ኤር ኢንዲያ ባወጣው መግለጫ ዛሬ ከአህመድ አባድ ለንደን ጋትዊክ የሚበረው ኤአይ 171 አደጋ አጋጥሞ ተገኝቶታል ሲል አስታውቋል። የህንድ አቪዬሽን ሚኒስትር ኪንጃራፑ ራሙሃን ናይዱ በአህመድ አባድ በደረሰው አደጋ በጣም ደንግጫለው አዝኛለው ብለዋል። አክለውም የአቪዬሽንና የድንገተኛ አደጋ እርዳታ ሰጪ ተቋማት ፈጣንና የተቀናጀ እርምጃ እንዲወስዱ መመሪያ ሰጥቻለሁ ብለዋል። የነፍሰ ደን ሰራተኞች የህክምናና የእርዳታ ድጋፍ ወደ ቦታው እንዲደርስ ለማድረግ ሁሉም ጥረት እየተደረገ ነው ሲሉም አክለዋል። አውሮፕላኑ በአየር ማረፊያው አቅራቢያ መከስከሱን የፖሊስና የአየር መንገዱ ባለስልጣናት ገልጸዋል። እስካሁን ድረስ ከአደጋው የተረፉ ሰዎች ሰዎች ስለመኖራቸው ምንም የተባለ ነገር የለም። አውሮፕላኑ ዩናይትድ ኪንግደም ለንደን ወደሚገኘው ጋትዊክ አየር ማረፊያ በረራ የሚያደርግ እንደነበር የተገለጸ ሲሆን የተከሰከሰው በአየር መንገዱ አቅራቢያ በሰዎች መኖሪያ አካባቢ ነው ተብሏል። የህንድ መዝናኛ ብዙሀን በእሳት የተያዘ የአውሮፕላኑ ስብርባሪ እያሳዩ ሲሆን ከአየር ማረፊያው አቅራቢያ ሰማዩ በጭስ ተሸፍኖ ይታያል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብና መሰግናለን። ሰላም